አንድ አምላክ በሚሆን በአብ ቦል መንፈስ ቅዱስም መጋቢት ለት በዚች ቀን ሀገር ሰው የከበረ አባት ሰሙኦን አረፈ። እግዚአብሔርም በጸሎቱ ይማርን ለዛለሙ አሜን። በስቼም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰባትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማቲያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበረ። የክብር ባልቤት ወደ ሆነ እግዚአብሔርም ማልደ ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖች የሚያሰቃያቸውንም ገሳቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈ። ቅዱስ ክርስቶፎሮስም፣ መኮንን የጌታ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊት ከኔ እጅ ባለናቸው ነበር አለም። መኮንንም ስለ እርሱ ወደ ንጉስ ላከ፣ ከእርሱ የሆነም ነገረው። ንጉስም ወደ እርሱ እንዲያመጡት ሁለት መቶ ወታደሮችን ላከለት። እርሱም ያለ መፍራት ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች፤ በላዩ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ፣ በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ የክርስትና ጥምቀት ተጠመቁ። ወደ ንጉስም ፊት በደረሱ ጊዜ ንጉስ ዳኪዎስ እንዲያስፈራራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ ሁለት አመንዝራ ሴቶች ወደ እርሱ ሰደደ፣ እነርሳቸውም እንደሚያስቱትና በኃጢአት እንደሚጥሉት ታስቧልና እርሱ ግን ገሰሳቸው፣ አስተማራቸውን በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኖ፣ እንዲሁም እነዚያ 200 ወታደሮች በንጉስ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሴፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉስን አንተ የሰይጣንን ስራ የምትቀበል ማደሪያው የሆንክ ብሎ ዘለፎ። ንጉስም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበሳችው እሳት እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ። እጅግም አድነቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሳንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉስም አንገቶቻቸውን በሴፍ እንዲቆርጧቸው አዘዘ። የህይወት አክሊልም ተቀበሉ። ከዚያም በኋላ ታላቅ ድንጋይ በአንገቱ ላይ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉስ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤትነት አወጣው። ማሰቃየቱን በሰለቸ ጊዜ አንገቱን በሰፊ ቆርጡ ዘንድ ንጉሱ አዘዘ። ቅዱሱም በእግዚአብሔር መንግስት የድል አድራጊነት አክሊል ተቀዳጀ። ጸሎቱ በረክቱ ከኛ ጋር ለዘላለም ትኑር፣ አሜን። በዚህች ቀን የቃይናን ልጅ የመላልኤል የእረፍቱ መታሰቢያ ነው። መላልኤልም 165 ዓመት ኖረ፣ ያሬድንም ወለደው። መላልኤልም ያሬድን ከወለደው በኋላ ሰባት መቶ ሰላሳ ዓመት ኖረ፣ ወንዶችና ሴቶችን ልጆች ወለደ። የመላልኤልም መላ ዘመኑ ሁሉ ስምንት መቶ ዘጠና ስምንት ዓመት ነው። ይኸውም ሚያዝያ ሁለት ቀን